እንዴት ናችሁ ጓደኞቼ ሰላም ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ማወቅ መልካም ነው ያወቁትን ማሳወቅ ፍጹም በጎነት ነው ጓደኞቼ ዛሬ የመጣሁትኝ በጣም በጣም ለምስጋና ነው ይህንን ምስጋና ብዙ ጊዜ ውስጤ አስበዋለሁ ቪዲዮ ሰርቼ ስም እየጠራሁኝ የአብዛኞቻችሁን ስም ያው ኖትቡኬ ላይ ይዣለሁኝ ስም እየጠራውኝ ለምንድን ነው የማላመሰግናቸው ብዬ ወስኛለሁ። ምክንያቱም ላለፉት ሁለት ዓመታት ሲጀመር ጀምሮ ከኔ ጋር የነበሩ ልጆች አሉ። ኮመንት በመስጠት ላይክ በማድረግ ሼር በማድረግ የተለያየ ድጋፍ በመስጠት እዚህ ደርስ ያለሁ። ስለዚህ ለምንድን ነው ስም ጠርቼ የማላመሰግነው ብዬ ዛሬ ስለወሰንኩኝ ከኖት ቡኬ ላይ ስም እየጠራውኝ ለማመስገን ወስኛለሁ ማለት ነው። ይቅርታ መጠየቅ የምፈልጋቸው ልጆች አሉ በተለያየ ጊዜ፣ እነሱንም ይቅርታ ለመጠየቅ እፈልጋለሁ ማለት ነው። በመጀመሪያ ደረጃ ስም ጠርቼ ማመስገን የምፈልገው ሲጀመር ጀምሮ ላይክ በማድረግ ሼር በማድረግ ለዚህ ለመድረሴ ምክንያት ለሆኑ ልጆች ከዚህ በታይ ስማቸውን የምጠራው ልጆች ከልቤ ከልቤ አመሰግናለሁ። ኦኬ፣ በመጀመሪያ ደረጃ መጥራት የምፈልገው ከተለያየ ሀገር ነው፣ ግን በመጀመሪያ ደረጃ ስም መጥራት የምፈልገው አዎ፣ አንቺ ቴንክ ዩ ሶ ማች አንቺ። ማክኖር ይኖረው መች ይደረሳል። አዎ፣ አንቺ አትሳቂ፣ አንቺ እራስሽ ስንት ጊዜ ነው ላይክ ያልሽው? ስንቴ ነው ኮመንት የሰጠሽው? ስንቴ ነው ሼር ያደረግሽው? ቴንክ ዩ ሶ ማች፣ በጣም ነው የማመሰግነው። አንተ አንተ ራሱ እኔ ከጀመርኩ ሰዓት ጀምሮ በዋትሳፕ በቫይበር እየደወልክ ያበረታታኝ አንተ አይደለ እንዴ? ቴንክ ዩ ሶማች፣ ከልቤ ነው ማመሰግነው። በእውነት በእውነት፣ ቴንክ ዩ ቴንክ ዩ፣ በጣም ነው ማመሰግናችሁ። ስለዚህ ሲጀመር ጀምሮ አብራችሁኝ የነበራችሁ ልጆች አሁን ስማችሁ ነው የጠራው። አሁ እናንተ ራሳችሁ ሲጀመር ጀምሮ አብራችሁኝ ናችሁ፣ ሳትደግሙ ሳትሰለችሁ ፖስት የማደርገው ሼር እያደረጋችሁ ከልቤ ነው የማመሰግነው። በተለይ በተለይ ደግሞ አንቺ መቼም ቢሆን መቼም ያንቺን ውለታ አረሰው። አትሳቂ፣ አንቺን ነው እንዴ ሌላ የለም። ለምን ትዞሪያለሽ? እራስሽ ቴንኪው ሶማች እሺ። ያንተን ውለታ ሌላ ቀን በስነ ስርዓት ነው በቪዲዮ የምሰራው። ሁል ጊዜ ትከታተለኛለህ አውቃለሁ፣ ሼር ታደርጋለህ። ቴንኪው ሶማች። ሌላው ይቅርታ መጠየቅ የምፈልገው ይሄንን ግን ስም መጥራት ግድ ነው። ይቅርታ መጠየቅ የምፈልገው አንተ በጣም ይቅርታ የተለያየ ጊዜ ጥያቄ ጠይቀህ በተለያየ ጊዜ መልስ አልመለስኩኝም። ምክንያቱም በጣም ቢዚ ስለሆንኩ ነው። ይቅርታ እንደምታደርግልኝ ተስፋ አለኝ። ተስፋ ማ አንቺ ራሱ በጣም በጣም በጣም ይቅርታ። እሺ። ኦኬ፣ ጓደኞቼ ሁላችሁንም ሰጠርቼ ሁላችሁንም አመስግኛለሁ። ይሄንንም ቪዲዮ ደግሞ ሼር በማድረግ የበለጠ እኔን ለማበረታታት ከጎኔ ስለምትሆኑ ከልብ አመሰግናለሁ። ይቅርታ። አዲስ ነ ኦኬ። ተስፍሽ እባላለሁ። ቲኤስቲ የፔጅ ስም ነው። ዩቱብ ቻናል አለኝ። ቲኤስቲ ይባላል። ለመጀመሪያ ጊዜ ነው የገባው። ቴንኪ ሶ ማች። ከዚህ ቪዲዮ በታች ዩቱዩብ ቻናል ሊንክ ያለ ላይክ አድርገ ተከታተለኝ። አሪፍ አሪፍ ነገሮችን አቀርባለሁ። እሺ ቴንኪ ሶ ማች። አንቺም አዲስ ነሽ። ዩ ዌልካም። ይሄ የተስፊሽ ፔጅ ነው። ቲኤስቲ አፕ ይባላል። የተለያዩ ትምህርቶችን በአፕሊኬሽን አስተምራለሁ። ነገ ከነገ ወዲያ በቴክኖሎጂ ምን እንደሚመጣ ስለማታውቂ ላይክ አድርጊና ፎሎ አድርጊ። ዩቱዩብ ቻናሌ ላይ ሰብስክራይብ አድርገሽ ተከታይ። ቴንኪ ጓደኞቼ፣ ሁላችሁንም ወዳችኋለሁ። ሁላችሁንም አከብራችኋለሁ። ላቭ ዩ ሶማች። ይህ ሁለተኛ ዓመቴን ምክንያት በማድረግ ሰለብሬት እያደረግኩኝ የምለቃቸው ቪዲዮዎች ነው። ሼር በማድረግ አሁንም ከቦኔ ሞራችሁ እንድታሳዩኝ ከልብ መን እለምናችኋለሁ። ታንክ ዩ ባይ ቻው